ኡሎንግ ሻይ በተለየ መልኩ የአረንጓዴ ሻይ ቅጠሎች የሚቀነባበሩት በጣም በአጭር ጊዜ ውስጥ ነው። ቅጠሎቹ ከተለቀሙ በኋላ ወዲያውኑ በእንፋሎት በመታገዝ ወይም በመጥበስ ኦክሲዴሽን እንዳይፈጠር ይደረጋል። ይህ ሂደት ተፈጥሯዊ የሆኑትን ፖሊፊኖሎች እናም አንቲኦክሲዳንቶቹን ለመጠበቅ ይረዳል። ይህም ለአረንጓዴ ሻይ የጤና ጥቅሞችን ይሰጠዋል ማለት ነው። የአረንጓዴ ሻይ የካፌን መጠኑ መጠነኛ ካፌንን ይይዛል። ከቡና ያነሰ ግን ከእጽዋት ሻይ የበለጠ ኃይለኛ የሰውነት መርገፍን ሳያስከትል ጥሩ የኃይል ብርታትን ይሰጠናል። የአረንጓዴ ሻይ ንቁ ውህዶች ደግሞ ካቴኪንስ እንደ ኢጂ ሲጂን ይይዛል፤ ኃይለኛ አንቲኦክሲዳንት ነው። ኤል ቲያኒንን ይይዛል፤ መረጋጋትን እናም ትኩረትን የሚያበረታታ አሚኖ አሲድ ነው። ቫይታሚኖችና ማዕድናት ደግሞ አነስተኛ መጠን ያላቸው ቫይታሚን ሲ፣ ቫይታሚን ቢ ኮምፕሌክስ፣ ማግኒዥየምና ፖታሲየምን ይይዛል። አረንጓዴ ሻይ አንቲ ኦክሲዳንቶችን ስለሚይዝ ፍሪ ራዲካሎችን ይዋጋል። የልብና የጉበት ጤናንም ይደግፋል። ሜታቦሊዝምን እናም የክብደት አስተዳደርን ያበረታታል። የአእምሮ ተግባርን እናም ትኩረትን ያሻሽላል። እንደ ስኳር በሽታ እናም አንዳንድ የካንሰር አይነቶች አሉ ስር የሰደዱ በሽታዎችን አደጋንም ይቀንሳል። በአጠቃላይ አረንጓዴ ሻይ ከፍተኛ የአንቲ ኦክሲዳንት ይዘት መጠነኛ ካፌን እናም በርካታ የጤና ጥቅሞች ያሉት ተፈጥሯዊ በጥቂቱ የተቀነባበረ ሻይ ነው። ብዙ ጊዜ በዓለም ላይ ካሉ ጤናማ መጠጦች አንዱ ተብሎ የሚታሰብ የየ ዕለት የጤና ማበልጸጊያ ነው። ታዲያ አረንጓዴ ሻይን ብትጠቀሙ የምታገኙትን ድንቅ ጥቅሞችን በዝርዝር እነግራችኋለሁ። አረንጓዴ ሻይ ለብዙ መቶ ዘመናት በተለይም በኢሲያ እንደ ተፈጥሯዊ ፈዋሽ መጠጥ ሲጠጣም ቆይቷል። ሰውነታችንን ከእርጅና ከኢንፍላሜሽን እናም ስር ከሰደዱ በሽታዎች የሚከላከሉ አንቲኦክሲዳንቶች ፖሊፊኖሎች፣ እናም በካቴኪኖች የበለጸገ ነው። አረንጓዴ ሻይን በየቀኑ ብትጠጡ የምታገኙት ጥቅሞች፣ አንደኛ ኃይለኛ የአንቲ ኦክሲዳንት ንጥረ ነገሮችን ይሰጠናል። አረንጓዴ ሻይ ዋና ውህዱ ኢጂ ሲጂ ኢፒጋሎ ካቴኪንስ ጋሌት የምንለው አረንጓዴ ሻይ በተለይም ይህንን በብዛት ይዟል። ይህም ከሃያላን የተፈጥሮ አንቲኦክሲዳንቶች ውስጥ አንዱ ነው። እነዚህ ውዶች ህዋሳትን የሚጎዱ እናም ወደ ስር የሰደዱ በሽታዎችና ያለ ጊዜው እርጅና የሚመሩ ፍሪ ራዲካሎችን በመዋጋት የኦክሲዲቲቭ ስትረስን ይቀንሳሉ። እርጅናን ያዘገያል። ህዋሳትን እናም ዲኤንኤን ከጉዳትም ይጠብቃል። ስር የሰደዱ በሽታዎችን አደጋንም ይቀንሳል። ሁለተኛ የልብ ጤናንም ይደግፋል። አረንጓዴ ሻይ የኤልዲኤል ወይም ደግሞ መጥፎ ኮሌስትሮል እናም የትራይግሊሰራይድ መጠንን በመቀነስ እንዲሁም የኤችዲኤል ወይም ጥሩ ኮሌስትሮል መጠንን በማሻሻል ይረዳል። በተጨማሪም የደም ስሮችን የመተጣጠፍ አቅም እንዲጠብቁ እናም የአትሮስከሎሮሲስ ወይም የደም ቧንቧ መደፈን አደጋን ይቀንሳል። የልብ ድካም እናም የደም ግፊት አደጋንም ይቀንሳል። የደም ዝውውርን እናም የደም ስሮችን ጤንነትም ያሻሽላል። ሶስተኛ ጤናማ ክብደት መቀነስን ያበረታታል። በአረንጓዴ ሻይ ውስጥ ያሉት ካቴኪኖች እናም ካፌን ሜታቦሊዝምን ከፍ በማድረግ በተለይም በስፖርት ወቅት ስብ ማቃጠልን ያጎላሉ። ኢጂሲጂ ስብን ማቃጠልን የሚያበረታቱ ሆርሞኖችን በመቆጣጠር እናም የስብ ክምችትን በመቀነስም ይረዳል። የሆር ስብን ለማቃጠልም ይረዳል። ጤናማ የሰውነት ክብደትንም ለመጠበቅ ይረዳል። አራተኛ አረንጓዴ ሻይ የአእምሮ ተግባርን እናም ትኩረትንም ያጎላል። አረንጓዴ ሻይ ካፌንን እናም ልዩ የሆነውን አሚኖ አሲድ ኤል ቲያኒንን ይዟል። ይህም መርገፍን ሳያስከትል ንቃት ስሜትናም የግንዛቤ ተግባርን ያሻሽላል። ኤል ቲያኒን አልፋ የአንጎል ሞገዶችን በመጨመር መረጋጋትን ያበረታታል፣ ማስታወስንናም ትኩረትን ያሳድጋል። ጭንቀትንናም የአእምሮ ድካምንም ይቀንሳል። አምስተኛ የደም ስኳር መጠንን ለመቆጣጠርም ይረዳል። አረንጓዴ ሻይ የኢንሱሊን ሴንሲቲቪቲን ያሻሽላል እናም የግሉኮስ ሜታቦሊዝምን ለመቆጣጠርም ይረዳል። ይህም የአይነት ሁለት የስኳር በሽታ አደጋን ይቀንሳል። የስኳር መመጠጥን ያዘገየዋል እናም ድንገተኛ የደም ስኳር መጨመርንም ይከላከላል። የተረጋጋ የኃይል መጠንን ይደግፋል። የስኳር በሽታ አደጋንም ይቀንሳል። ስድስተኛ የበሽታ መከላከያ ስርዓትንም ያጠናክራል። በአረንጓዴ ሻይ ውስጥ ያሉት ፖሊፊኖሎች እናም ፍላቮኖይዶች የበሽታ መከላከያ ሴሎችን ከጉዳት በመጠበቅናም ምላሻቸውን በማጎልበት የመከላከያ አቅምን ያሳድጋሉ። ኢጂሲጂ ደግሞ ጸረ ቫይረስና ጸረ ባክቴሪያ ባህርያት አሉት። ኢንፌክሽኖችን ይዋጋል። የጉንፋን አደጋንም ይቀንሳል። ሰባተኛ ጤናማ ቆዳን እናም ጸረ እርጅናንም ያበረታታል። በአረንጓዴ ሻይ ውስጥ ያሉት አንቲኦክሲዳንቶች ቆዳን ከአልትራቫዮሌት ጉዳት፣ ከብክለት እናም ያለ ጊዜው ከሚከሰት እርጅና ይከላከላሉ። በተጨማሪም የኮላጅ ምርትን በመደገፍ ቆዳን ጠንካራ እናም ወጣት ያደርገዋል። የአረንጓዴ ሻይ አንቲኢንፍላማቶሪ ባህሪያት ብጉርን እናም መቅላትንም ይከላከላሉ። የቆዳ እርጅናን ያዘገያል። ሽበቶችን እናም ጥቋቁር ነጠጣቦችን እና ኢንፍላሜሽንን ይቀንሳል። ስምንተኛ፣ የጉበትን ጤና እናም መርዝ ማስወገድንም ይደግፋል። አረንጓዴ ሻይ የስብ ክምችትን በመቀነስ እናም የመርዝ ማስወገጃ ኢንዛይም እንቅስቃሴን በማጎልበት ጉበትንም ይረዳል። ኢጂሲጂ የጉበት ሴሎችን ከመርዛማ ነገሮች ከአልኮል እናም ከመድኃኒት የጎንዮሽ ጉዳቶች ይጠብቃል። ጉበትን ያነጻልና እናም ተግባሩንም ይደግፋል። ስባማ የጉበት በሽታ አደጋንም ይቀንሳል። ዘጠነኛ የመተንፈሻ እናም የአፍ ጤናንም ያሻሽላል። የአረንጓዴ ሻይ ጸረ ባክቴሪያ ባህርያት በአፍ ውስጥ ያሉ ጎጂ ባክቴሪያዎችን በመቀነስ ትንፋሽን እናም የድድ ጤንነትን ያሻሽላሉ። በተጨማሪም በመተንፈሻ ቱቦ ውስጥ ያለውን አክታ እናም ኢንፍላሜሽንን ለመቀነስም ይረዳል። የጥርስ መበስበስንና የድድ በሽታንም ይከላከላል። ንጹህ ትንፋሽ እናም ጤናማ ሳንባዎችንም ይደግፋል። ስረኛ ጤናማ የደም ግፊትንም ይደግፋል። አረንጓዴ ሻይን አዘውትሮ መጠጣት የኢንዶቴሊየል ተግባርን የደም ስሮች መሸፈኛን ያሻሽላል። ናይትሪክ ኦክሳይድ ምርትን ያሳድጋል፣ እናም የደም ቧንቧዎችን ለማስፋትም ይረዳል ይህ ከፍተኛ የደም ግፊትን በተፈጥሮ ይቀንሳል፣ የደም ዝውውርን ያሻሽላል፣ የደም ግፊት አደጋንም ይቀንሳል። 11ኛ ከተወሰኑ ካንሰሮችም ይከላከላል። በአረንጓዴ ሻይ ውስጥ ያሉት ፖሊፊኖሎች የካንሰር ሴል እድገትን በመከልከልናም ኢንፍላሜሽን እና የዲኤንኤ ጉዳትን በመቀነስ በርካታ ካንሰሮችን የጡት፣ የፕሮስቴትና የአንጀት ካንሰሮችን ለመከላከልም ይረዳሉ የተፈጥሮ የካንሰር መከላከያ ድጋፍንም ይሰጣልና የሴል ጥገናዎችን ዘዴዎችንም ያሳድጋል አስራ ሁለተኛ ረጅም እድሜንና የኃይል ሚዛንንም ያሳድጋል አረንጓዴ ሻይ ስር የሰደዱ በሽታዎችን አደጋ በመቀነስ የኦክሲዲቲቭ ስትረስን በመቀነስና የሜታቦሊዝም እንዲሁም የበሽታ መከላከያ ተግባርን በማሻሻል ረጅም እና ጤናማ ህይወትን ለማግኘት አስተዋጽኦን ያደርጋል መለስተኛው ካፌን ከመጠን በላይ መነቃቃትን ሳያስከትል ጉልበት እንዲኖራችሁ ያደርጋል። አንቲ ኦክሲዳንቶቹ ደግሞ የህዋስ ጤናንም ያበረታታሉ። ኃይልን እናም ረጅም ዕድሜን የሚያበረታታል። ኃይልን እና የአእምሮ ንቃትንም ያስተካክላል። ታዲያ ከፍተኛ ጥቅም ለማግኘት በየቀኑ ከሁለት እስከ ሶስት ኩባያ አረንጓዴ ሻይን ጠጡ። ጠዋትናም ከሰዓት መጠጣት ተመራጭ ነው። ብዙ ስኳርን መጨመርን ደግሞ አስወግዱ። ጥቅሞቹን ይሽሯል። አንቲ ኦክሲዳንቶችን ለመጠበቅ በሙቅ በጣም ባልፈላ ውሃ ውስጥ ከሁለት እስከ ሶስት ደቂቃዎች አፍልታችሁ ተጠቀሙ። አሲዳማነትን ለመከላከል ደግሞ በባዶ ሆድ መጠጣትን አስወግዱ። ታዲያ ከፍተኛውን የጤና ጥቅሞችን ለማግኘት አረንጓዴ ሻይን ለመጠጣት ምርጥ ጊዜያቶችን ደግሞ ልንገራችሁ። አንደኛ ጠዋት ነው፣ ከቁርስ በኋላ ምክንያቱም አረንጓዴ ሻይ ከቡና ሊመጣ የሚችለውን የ መንቀጥቀጥ ስሜትን ሳያስከትል ንቃትን የሚያጎለብት ካፌንን ይዟል። አረንጓዴ ሻይ መጠነኛ አሲዳማ ስለሆነ ከቀላል ቁርስ በኋላ መጠጣት የጨጓራ መቆጣትንም ይከላከላል። ለቀኑ የአእምሮ ትኩረትንናም ሜታቦሊዝምን ያሳድጋል። ለቀን መጀመሪያ አንቲ ኦክሲዳንቶች ድጋፍን ይሰጣል። የማቅለሽለሽ ወይም የአሲድነት ስሜትን ለመከላከል ታዲያ ባዶ ሆድ ላይ መጠጣትን አስወግዱ። ሁለተኛ ከቁርስ በኋላ እናም ከምሳ በፊት ጠዋት መሀል ላይ ነው ከጠዋቱ አራት ሰዓት እስከ አምስት ሰዓት ባለው አካባቢ ይህ በምግብ መካከል በተፈጥሮ ኃይልን ለመጨመር ትክክለኛው ጊዜ ነው ካቴኪኖች እናም ካፌን የስብ ኦክሲዴሽንን እናም የሜታቦሊክ ፍጥነትን ለመጨመር አብሮ ይሰራሉ የክብደት አስተዳደርን ይደግፋል በኋላ ላይ ደግሞ እንቅልፍን ሳይጎዳ ንቃትንም ያሻሽላል ሶስተኛ ደግሞ ከሰዓት በኋላ ነው። ከምሳ በኋላ ማለት ነው። በዚህ ሰዓት አረንጓዴ ሻይ ከምግብ ውስጥ ስብንና ስኳርን ለማዋሃድ ይረዳል። ካፌን ስሜታዊ ከሆናችሁ እንቅልፍን እንዳይጎዳ ከእራት ጋር በጣም ማጠጋጋትን አስወግዱ። የደም ስኳር መጠንን ያረጋጋል። ከሰዓት በኋላ ያለውን የኃይል መውደቅንም ይከላከላል። አራተኛ ደግሞ ስፖርታዊ እንቅስቃሴ ከማድረጋችሁ ከ30 ደቂቃ እስከ አንድ ሰዓት በፊት ነው። በዚህ ሰዓት እንግዲህ አረንጓዴ ሻይ መጠጣት በአረንጓዴ ሻይ ውስጥ ያለው ካፌን እናም ካቴኪኖች ስብ ማቃጠልን እናም አካላዊ አፈጻጸምን ያሳድጋሉ። የሚቃጠለውን ካሎሪም ይጨምራል። በስፖርት ጊዜ ጽናትን እናም ንቃትንም ያሳድጋል። አምስተኛ ምሽት ላይ ነው። እንደ አማራጭ ካፌን የሌለው አረንጓዴ ሻይ መጠጣት። በማታ አረንጓዴ ሻይ መውሰድ ከፈለጋችሁ እንቅልፍ ማጣትን ወይም ደግሞ የተዛባ እንቅልፍን ለማስወገድ ካፌን የሌለውን ምረጡ። ምሽት ላይ የሚወሰድ አረንጓዴ ሻይ በኤል ቲያኒን ምክንያት መረጋጋትን በማምጣት ሰውነትን ያዝናናል። የምግብ መፈጨትን ይደግፋል፣ ጭንቀትን ይቀንሳልና መዝናናትንም ያበረታታል። አረንጓዴ ሻይ ታዲያ መጠጣት የሌለባችሁ ጊዜያት ደግሞ በባዶ ሆድ ላይ ማቅለሸሽ ወይም ደግሞ አሲደንመትን ሊያስከትል ስለሚችል በዚህ ሰዓት አትጠጡ። በብረት ከበለጸጉ ምግቦች በፊት ወይም ደግሞ በኋላ ወዲያውኑ አትጠጡ። ካቴኪኖች የብረት መምጠጥን ሊቀንሱ ይችላሉ። እንዲሁም በጣም ዘግይታችሁ በማታ ካፌን ያለው ከሆነ አትጠጡ፣ በእንቅልፍ ላይ ጣልቃ ሊገባ ይችላል። ታዲያ ለተመቻቸ የጤና ጥቅሞች በየቀኑ ከ2-3 ኩባያ በጠዋት ከጠዋት በኋላ ከምሳ በፊትና ከምሳ በኋላ ጠጡ። የጨጓራ ምቾት ማጣትን ለማስወገድ እናም የተመጣጠነ ምግብ መምጠጥን ከፍ ለማድረግ ከምግብ ወይም ደግሞ ከቀላል መክሰስ ጋር አጣምሩት ከፍተኛውን የጤና ጥቅሞችን ለማግኘት ይረዳችኋል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ላለው ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸራ ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው